ምናልባት እኔ በሕይወትህ ምርጡ ሰው አይደለሁም፣ ግን አንድ ቀን ስሜን ሰምተህ ፈገግ ብለህ እሷ የተለየች ነበረች እንደምትለኝ ያው አልጠራጠርም ይመስለኛል። ሀይሚዬ እንግዲህ ዛሬ ትናንትና ማታ ላይ በኢንስታግራምና በቲክታክ ስቶሪ ላይ ፖስት የምታደርጋቸው ጥቅሶች በጣም ከባድ ያሟል ቅን የሚያስብሉ ናቸው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና እንግዲህ ሀይሚዬ ከብድ ከብድ ያሉ ጥቅሶችን ነው የምትፖስተው። የሰው ልጅ ግን በሚል ቃል ቀጣይ ታሪክ ሲያበላሽ እግዚአብሔር ደግሞ ከዛ በሚል ቃል የእግዚአብሔር ቃሎች አሉ። በነገራችን ላይ የምትፖስታቸው ላይ አንዳንዶችም ደግሞ ከራሷ ሕይወት ጋር ካለችበት ሁኔታ ጋር የተያያዙ ነገሮች ናቸውና ትንሽ አእምሮ ይነካሉ ማለት ነው ሀይሚጌ፣ እንግዲህ አይዞሽ። ያለሽበትን ሁኔታኛ ቀለል አድርገን ያየ ነው፣ እንደ ፕራንክ ነው ብለን ያየ ነው ደግሞ ነው። እናንተ ግን ነገሩን በጣም እያጋነናችሁት እየመጣችሁ ነው። እኔ ይብቃ ይብቃ ይብቃ ብያለሁ እስከዛሬ። ከዚህ በኋላ ግን ይብቃልልም። የምትቀጥሉም ከሆነ ቀጥሉ ነው የምለው። ምንም ማድረግ አይቻልም። እውነት ነው የምላችሁ ቤተሰብ ቢያንስ ዛሬ ላይ ይቅርታ ተባብለው ቢመጡልን ጥሩ ነው ብዬ አስባለሁ። ማለት አብቅቶ ማለት ነው፣ አብቅቶ ይሄ ነገር ፋሲልም ወደ መጣበት ተመልሶ ቡራዬም ሀይሚዬም ደግሞ አንድ ሆነው በደስ ታብቅ ደስ በሚል ቢመጡ እኔ ደስ ይለኛል አይመስላችሁም ቤተሰብ እውነት ነው የምላችሁ አንዳንድ ጊዜ እንደዚህ ሮሮ ሲበዛ ጭቅጭቅ ሲበዛ እንዴ እናንተ ይላችሁ ቢከፋን ራሱ ማለት ነው ቢከፋንም ቢጨንቀንም መቼም የሰው ልጆች ስንባል ሁሌም ደስተኛ ሆነን አንኖርም የሆነ በህይወታችን በስራችን በሆነ ነገር ላይ የሆነ እንከን አይጠፋም ማለት ነው እና ግን በቃ እግዚአብሔር ይመስገን ተመስገን በሉ ግን ሁሌ ሮሮ የምታበዙ ከሆነ ሁሌ የምታለቅሱ ከሆነ በቃ የተደጋገመ እየተደጋገመ ነው የሚመጣባችሁ ማለት ነው። ስሬስ ማለት ነው። እኔ ልንገራችሁማ እዚህ ጋር ስስቅ ስጫወት ብዙ ሰው ደስተኛ ነው የሚመስለው ማለት ነው። ግን የራሴ የሆነ ችግር ይኖርብኛል። እኔ የማለቅስበት ጊዜ የምከፋበት ጊዜ እኮ አለ። ግን በቃ እዚህ ጋር ስወጣ ማለት ነው ምንም እንዳልሆንኩ ሆኜ ነው የሚወጣው። ምክንያቱም አሁን አንዳንድ ጊዜ ሰዎች በሚከፋቸው ሰዓት ልክ እንደ ሀይሚ ፖስት የሚያደርጉት ፖስት አለ። በጣም የሆነ እንደተጎዱ አይምሯቸው እንደተነካ እንደተሰበረ እንዳዘኑ ምናምን ማለት ነው። እኔ ግን እንደዛ አላደርግም። እውነት ነው የምላችሁ የሆነ ጊዜ ላይ ማለት ነው በጣም ከባድ ሁኔታ ላይ ነበር ያለሁት ማለት ነው። እና እኔ ቁም ነገር አልቅሼ አልቅሼ አልቅሼ ፊቴን ታጥቤ ምንም ነገር እንዳልተፈጠረ ሆኜ ነው እዚህ ሚዲያ ላይ መጥቼ የማወራው ማለት ነው። ግን አንዳንድ ልጆች ግን ማለት ነው ነቄ ብለውብኛል። ምንድን ነው ሁሉን ነገር እኔ በውስጤም ስለያዝኩት ምናምን እና ደግሞ በጣም ከባድ ስለነበረ ፊቴ ላይ ያስታውቃል። የሆነ በቃ ሰውነቴ ምናምን እየቀነሰ መጣ፣ ፊቴ ምናምን እና ምን ሆነሻል? ምን ሆነሻል? እንደ ድሮ አይደለም፣ የሆነ ሳቄ ምናምን ይቀንስባቸዋል። ግን እንደዚህ ሆኛለሁ ምናምን ብዬ ይሄ ፖስት ምናምን አላደርግም ነበር። እውነት ነው የምላችሁ ለዛውም ለዚህ ለሶስት ለአራት ቀን ምናምን አይደለም፣ ለረጅም ወራት ነበረ ማለት ነው። ለረጅም ወራት ለአምስት ስድስት ወራት ማለት ነው ይሄ ነገር በውስጤ የነበረውና። ሁሉንም እምቅ አድርጌ ግን በውስጤ ነው የተቋቋምኩት ማለት ነው። በእርግጥ የቅርብ ጓደኞች ለምትሉ ሰው ልትናገሩ ትችላላችሁ። ግን ሶሻል ሚዲያ ላይ አውጥታችሁ እንደዚህ ሀዘን እንደዚህ ሆንኩ እንደዚህ ሆንኩ ሮሮ ምናምን የምታበዙ ከሆነ ማንም አይረዳችሁም። ወይኔ ክሊኩ ዛሬ እንደዚህ ብላ እንዲህ አድርጋ ምናምን ነው የምትባሉት ማለት ነው። እና ሀይሚዬ አሁን ብዙ ጊዜ ጥቅሶቿ የምታመጣቸው ጥቅሶች ዝንድ ናቸው፣ ከበድ ያሉ ናቸው። እና ለማን ብለሽ ለማን ብለሽ እንደውም በሚከፋሽ ሰዓት ማለት ነው ደስ የሚል ነገር ጥሩ ጥሩ ነገር ነው ፖስት ማድረግ ያለብሽ። እንደተከፋሽ እንዳዘንሽ ለሰዎች ማሳየት የለብሽም። እውነት ለሰዎች አታሳይ ሀዘንሽን መሳቂያ መሳለቂያ ነው የሚያደርጉት ማለት ነው። ወይኔ እሷማ እንዲ ብላ እንዲ ብላ እንዲ ብላ ብለው ያልፋሉ ማለት ነው። ማንም የሚረዳ የለም። ከስንት አንድ ነው የሚረዳችው እና ሀይሚዬ እንግዲህ እኛ ያው እኛ በፕራንክን የያዝነው አንቺ ግን እውነት አድርገሽ ነው። እስካሁንም እየቀጠልሽ ያለሹ እውነት እንኳስ ቢሆን ይሄን ነገር አቆሙት ነው የምለው። በቃ ቢቆም አሪፍ ነው። አሁን አዲስ ነገር ነው የምንጠብቀው በአዲስ ሰርፕራይዝ። ወይ ጅንኑን ሰርፕራይዝ ታደርጊዋለሽ ለበዓል፣ ጅንኑ ደግሞ ወይ አንቺን ሰርፕራይዝ ያደርግሻል። ምርጥ ምርጥ ቪዲዮ እንጠብቃለን። አሁን ደግሞ ማማት እየገባ ነው። በማማት ደግሞ ትኮራረፉ። እውነት የሚጸለይበት ይቅርታ የምንባባልበት፣ ጌታችን መድኃኒታችን ለእኛ ብሎ ተሰቅሎ ብዙ መከራ ያየበት ስለሆነ እኛ ደግሞ ማለት ነው እንደዚህ አይነት ነገሮችን እንትን ባንል ጥሩ ነው ብዬ አስባለሁ። የእኔ ምርጦች ማለት ነው የእኔ ምርጣ ምርጦች የምወዳችሁ ሁላችሁም በኮሜንት ተናገሯቸው። በቃ በቃ በቃ በቃ በቃ በሏቸው፣ አስቆሟቸው ማለት ነው። በሌላ አዳ ይምጡ፣ ሌላ ፕራንክ ደግሞ ማለት ነው ቁም ነገር ሌላ ፕራንክ ይዘው ይምጡ። አንድ ፕራንክ ሲሆን የሆነ ይሰለቻል። እውነት ነው የምላችሁ። በነገራችን ላይ ሐይሚ ቡራዬ ፌምስ ናቸው። ምንም ቢለቁ፣ ጭቃ እያላቆጡ ቢለቁ እራሱ ማለት ነው ይታይላቸዋል ልክ እንደ ህጻን ልጅ ጭቃ እያላቆጡ ቃቃ እየተጫወቱ ምናምን ይሄ የልጅነት ጨዋታ ቢመጡ ይታይላቸዋል። እውነት ለምላችሁ። እና ደግሞ በቃ ሰውንም ዘና የሚያደርግ ነገር ምናምን ሲሆን አሪፍ ነው። እንደዚህ የሚያስጨንቅ ወይንም ደግሞ የተንዛዛ ነገር ሲሆን ይደብራል። ሲቀጥል ሀይሚ እማይመስል ነገር ነው። ቡራም ደግሞ ነቄ ብሏል። ቡራም አለበት እዚህ ፕራንክ ውስጥ ቁም ነገር። አሁን ትናንት ከትናንት ወዲያ ያለው የተለቀቀው ቪዲዮ ላይ ማለት ነው። ብሩኬ ነቅቷል ይመስለኛል። የመጀመሪያው ቀን ብቻ ነው ፕራንክ ያደረገችው። የመጀመሪያው ቀን ብቻ ያልነቀው፣ ከዛ በኋላ ግን ነቄ ብሏል። እሱም በአብሮ እየተጫወተ ነው ማለት ነው፣ ከነሱ ጋር እውነት ቁም ነገር ማለት ነው። እና ቤተሰብ ምንም ነገር እንዳትጨናነቁ እናንተ እንዳታስቡ፣ ጀስት ፈታ ብላችሁ ተከታተሏቸው። ግን በሌላ በአዲስ አይዲያ ይምጡልን ማለት ነው፣ ይምጡልን በሌላ አይዲያ። ይሄ ይበቃናል አይመስልም? እኔ እንደዛ ነው የማስበው። ለማንኛውም ውዶቼ ማሮቼ መልካም ጊዜ ይሁንላችሁ። ዛሬ ሆሳሃና ነው። እርግጠኛ ነኝ ቤተ ክርስቲያን ሄዳችሁ የሆሳሃና መስቀል ቀለበት ወይኔ፣ ትዝታ ትዝታ፣ ወይ ትዝታ፣ እስኪተውኝ ትዝ አለኝ ሀገሬ፣ እውነት የዛሬ ሁለት ዓመት ኢትዮጵያ